ለራሴ ኃጢአት የከበደ የቆሸሽ ሰው ነኝ። ምክንያትሽን ምክንያትሽን ታስረጃለሽ። ምክንያትሽን ታስረጃለሽ። ይሄ ይሄ ነው ብለሽ ጠናቷ ካንሰር የያዘው ለምን አቦሽ ነው ካንሰር የሚይዛት እንዴ? ጠናቷ ካንሰር ያዘው ልጅ ካንሰር የምትመኝላት ቃል ሆነ ታስረጃታለች። እኔ ነኝ። እሺ ሶሪ፣ እሱ ሶሪ። ደፋር በሰው ሀገር፣ አይደለም ካንሰር እንቅፋት አይንካቸው።

ሰጠችሽም አሰጠችኝም እ ሳሚራ፣ አሁኑኑ ማለት ነው። እናቴ ትሙት ያለሽበት መጥቼ እኔ ነኝ። ድፍን አንድ ሺህ ብሮ መቀበልሽ ሚዩት አርጊ ሚዩት እንዳፈች ድፍኗን አንድ ሺ ብሮ ምትመልሽላት አራት መቶ አራት መቶ ድርሃም ነው ዳልፍ፣ አራት መቶ ድርሃም ማለት ነው። እንደገና ደግሞ ያች ጓደኛዋን አምጧት፣ ለይሳ ቁጥሯን ሰጣታለሁ። የዛች ጓደኛዋ ደግሞ ያችኛዋ፣ ስንት ብር ነው የወሰደችብሽ ያችኛዋ? አራት ሺ አራት መቶ እሺ አንድ ላይ ናችሁ፣ እሷና እሷ አንድ ናችሁ። አንድ ናችሁ። እሺ፣ አንድ ሰሚራ፣ የዛችኛዋን ቁጥር ትልኪልኛለሽ። ከዛ በኋላ ይስሀቅ ያናግራታል። ሰሚራ አልኩሽ፣ ልንገርሽ። ከዚህ በፊት አዳምጭኝ፣ ከዚህ በፊት ብዙ ጥፋቶችን አልፌሻለሁ። ከደላላነት ወጥተሽ መዳም ቤት ገብተሻል። ይሄ ጥሩ ለውጥ ነው። ስራሽን እየሰራሽ ነው። ጥሩ ለውጥ ነው። ይህም አንድ ለውጥ ነው። ከጭራቅነት ወደ ሰውነት ተቀይረሽ ሰው አሁን ስራሽን ሰው ቤት እየሰራሽ ነው። ከአንቺ የምፈልገው ግን የዝች ልጅ አንድ ሺ

ሰውዬው ታበራለች። ኦኬ እዚህ መንገድ ላይ ስለሆንኩ ነው ዝም ያልኩት። እየሰማው ነው። እሺ ንገራችሁ። ልጆቹን ኢጃዛ ቤት አስቀምጣችሁ የእናንተን ልብስ እያሳጠባችሁ፣ የእናንተን ቤት እያጸዱ፣ የእናንተን ምግብ እያበሰሉ፣ አልጋችሁን እያነጠፉ እየኖሩ ከዛ በኋላ ደግሞ ከእጃቸው ብር ተበድራችሁ ብሬን ብሏችሁ ሲጠይቁ የቤት ክራይ፣ የአስቤዛ፣ የቲማቲም፣ የኩታንታ፣ የሞዴስ ብሎ መቆራረጥ አይቻልም! አይቻልም! አይቻልም! አይ አንድ ላይ የጃዛ ቤት ባለቤቶች አንድ ሚኒት አድርጊ፣ ላግባት። በሴትዮ በቤቴ ልንገራችሁ፣ የጃዛ ቤት ባለቤቶች እየመረራችሁ ትጡታላችው። ልንገራችሁ። አዎ፣ እኔ እሷን ነው የምሰማው። አምላሽ አበድረሽ እስክታለቅስ ድረስ መጠበቅ አልነበረብሽ።

ከሆነ ምን እሷን ምን ሰርታ እንደሄደች ከነበረን ነገር፣ እኔ ለእኔ ክፉ ካሰበች እኔም ደግሞ ምን ያለውን አወጣለሁ። ግን እኔ ታር ያለው አንድ እንደ ከሆነ በ አ መሰደበችኝ፣ ሰሚራ አለች። ደበደበችኝ አላለች። ያለችው ሰሚራ ጋር ትንሽ ብር አለኝ። እኔ አሞኛል። ቤተሰቤ ችግር ላይ ነው ያለው። ወደ አማራ ክልል ያለውን ነገር ይታወቃል። ያለውን ችግር ለቤተሰቦቼ ገንዘብ ያስፈልገኛል። ቤተሰቦቼ የጦርነት ቀጠና ውስጥ ነው ያሉት። መስዋችን ገንዘቤን አበድሬ እያስለቀሱኝ ነው። ገንዘቤን መልሱልኝ፣ እኔ አለች። ነው እያንዳንዱን ነገር አድርጋ ነው ዋጡ ትሼ። ይሄንን እነሱ ስራም ቢገቡ ተጠቃሚ ናቸው። ተጠቃሚ ናችሁ። ከወር የቤት ኪራይ ትከፍለላችሁ ይከፍላለሁ። እናንተ ቤት ደግሞ ቢቀመጡ የእናንተን እጅፍ ነው የሚያጸዱት። ይህንን ዋጡት። ቁጭ አርጋችሁ፣ ኢንተርኔት ሰጥታችሁ፣ እግራችሁን አጣጥፋችሁ፣ እንደ ላያቸው ላይ ኤሳ አጥፍታችሁ እኮ ስምንትና ዘጠኝ ሳለት ተነሱ ነው የምትሏቸው። ምንድን ነው ይሄን ያክል የሚያዘባንናችሁ ነገር? ቤቴ ተቀምጠሽ የቤት ኪራይ ህግ ወጥ እኮ ነው። ምንድን ነው ህጋዊ የሆናችሁ ነው? እንደ ቤት እያከራዩያችሁ የምትኖሩት እላቸው ላይ ምን እንቅልፋቸውን ሳይጨርሱ እኮ ነው የምታስነሷቸው። ይሄ ውሸት ነው። ቤት ይቁጠረው። እንቅልፋችሁን ሳይጨርሱ ተነሱ እያላችሁ ነው ምታስነሷቸው። የሙቀት ሰዓት እንኳን ልጆቹ እንዳይተኙ ኤሲ ይቆጥራል ብላችሁ የኢንተርኔት የኤሲ የምን ምና መታችሁ ግልጆቹ ችግር ደረሰብን ብራችንን ባሉባችሁ ሲሉን የቲማቲም ትቆጥራላችሁ። ይሄን በነገራችን ላይ እንዲህ ያሰለሰላችሁ አጡት። ይሄ ሀቃቸው ነው። ሀቃቸውን ደግሞ እንድትነኩ አያስፈልግም። የጃዛ ቤት አካባቢ ናችሁ በዚህ ደረጃ መታችሁ። የቤት ኪራይ ምናምን አትበሉ። ምንድን ነው የቤት ኪራይ ሁለት መቶ ብር። እንደገና ቤታችሁ ፈግተው እኮ ነው ቁጭ ብለው ወይ እግራቸውን እየሞረዱ ጥፍራቸውን እየሞረዱ የሚኖሩ አስመሰላችኋቸው። እንደ ትቀልዳላችሁ እንዴ? ምትለው ካለ ከኔ ንገሪኝ። ሂሳብ ዝርላት አለ ምትለውን እኔን ትምጣነት ትውሰድ

አዛ ፓርታይም ስለ ሂጂ ብላኝ አልተቀበልኩም ሰው ጋ ማለት ነው።

ችግር የለውም። ሰሚራ ወይ ሰየ በቃ በችግርሽ በምንም ጊዜ ይሆን ብር አበድራሻ አለች፣ እንደሰማ ነው። አሁን ደግሞ ሌላ ምንም ልጅቷ ሌላ ችግር ምንም ታዩ የቤተሰቦቿንም ድምጿ እራሱ እንደዚህ ሆኖ አንቺ መሲ እንደምጠለሽ እርግጠኛ ነኝ። ፎቶችን እንደዚህ ብልክላት ቦይስሽን ግን እንዳንቺ ባለጃ አይደለም። አሁን ሰሜራ ሀያት ሚታርጊ አንድ አንድ አንድ መቶ ብር አይደለም በኢትዮጵያ አምስት ሺህ ብር። አንድ መቶ ብር የኢትዮጵያ አምስት ሺህ ብር ሲቀነስ ስንት ድርሃም ነው? ወደ ዘጠኝ መቶ ድርሃም እያሉ ነው። 900 ድርሃም ነው እኮ እኔም እኳን ለማለት የፈለኩት ልጅቷ አላስወራ አለችኝ እንጂ እቺ ልጅ ድምጿ እንደዚህ ነው። እየሰማን ነው። መቼም ውሸት አይደለም። በችግሯ ጊዜ ለደረሰች ምን አልብት መልስላት። እዚህ ላይ ራሱ መውጣቱ ምን አስፈለገ ነው አለብኝ አለች። አመን የላችላትን ብር ቁረጪና የቀረው ብር መልሽ ይላት። በችግሯ ጊዜ ደርሳልሻለች አለች።

አሁንም መሲ ካለች እኮ እገባለሁ፣ ለመሲ ጉድጓድ ይገባለሁ። ነይስ ካለችኝ እኔ አሁንም አንተን እና እሷን ነው የማከብረው። ስለ አንቺ እንሄድበታለን። ማገኝሽ ስለምማገኝሽ ዘጠኝ መቶ ሰባ ድርሃም አላት፣ ዘጠኝ መቶ ድርሃም አንቺ ጋ

ስጭኝ ስ የጣይባ ቁጥር ጠይባ ጠሪያ ሰሚራ አላቃትም። እንዳት ማውቀሽበት አልዋሽሽም እኔ በአካል ካልሽ ማለት ጊዜሽ እኔ በቃ መሲ እውነት አከብርሻለሁ ማርያምን እኔ በቃ ኢሳቅ ይደርስልን የኔን ዘጠኝ መቶ ድርሃሙን ሰሚራ ስትልኪ ይዛሽ ነይ ሱቅ ኢሳቅ መቼ ነው ቀን ያዝልኝ? እኔ ዛሬ ወይ ነገ ወይ ተነገ ወዲያ አላገኝም። አዳምጪኝ፣ አልዋሽሽም። ደሞዝ ስትቀበል አምጥቼ ለማሲም ሆነ ለሷ ያኔ ወይ ሀያ ቀን ተጠብቅ፣ በሀያ ቀን ውስጥ አምጥቼ ብሩ አንሰጣለሁ። ስለሌላ ግን ስለጤባ አይመለከተኝም። ኢሳ አሁን ለማሰግ ጀም ነገር እንዳትቆጣ፣ እኔ አይመለከተኝም ስለጤባ ማለትም እጅና ጓንት ናቸው። ኦሪያት እያልኩሽ ነው ሰግደ

በዚህ ጥሩ ጎንሽ ልናገር። ሰሚራ ከዚህ በፊት ደላላ ነበረች። ስንት ስንት ወንዶች መጥቶ እዚያ አልቃ አስለቅሳለች። አርፈሽ ማትቀመጭ ከሆነ ይህ ጉዳይ እየከረረር ስንላት ከዚህ ስራ እርግፋ አድርጋ ስታ መዳም ቤት ገብታለች። ይህ ጥሩ ጎንሽ ነው። መጀመሪያ ላይ ስልክሽን ራሱ ጭራቅ ብዬ ነበር ሴቪ ያረኩ። ለእኔ ደላላ ጭራቅ ስለሆነ ገባሽ። ይህ ጥሩ ጎንሽ ነው። አሁን መዳም ቤት ነገር ግን ሰሚራ ልጅቷ ዘጠኝ መቶ ድርሃም አላት ዘጠኝ መቶ ታመጫለሽ፣ ከሀያ ቀን በኋላ ብላለች። ሀያት ምንም አይነት ስድድብ በዋሳብ ምንም አይነት ተደዋውላችሁ ምንም አይነት ነገር እንዳታወሩ። ሀያ ቀን ሰጥቼሻለው። በሀያ ቀን ውስጥ ገንዘቧን አምጪ ሀያት። ገንዘብሽ ልትወጪ ስትመጪ ፓስፖርቱን ታመጫለሽ። ፓስፖርቱን ይወስዱባቸዋል በሱዳን ይሁን ሰሚራ ምንድን ነው እሱ ሀገር ያለሽ

በደንብ አንችን ስለምቀርብሽ አንችን እጫንሻለሁ። ይሄ ስህተት ነው። እልን ስለሚይዘሽ እንጂ ክፉ ሰውም ሆነሽ አይደለም። ስለዚህ ዘጠኝ መቶ ድርሃሞን አምጪ። ፓስፖርትሽን ወስደሻል። ሰሚራ እቃ እሷ ጋር ፓስፖርት

ጠይ ባ የለችም። ባሏ ነው ሱዳንም፣ ባሏ ነው የሚያነሳው። እሱን መጠየቅ አልችልም። ተረጋጊ ተሳስተሻል። ሀያትን በዚህ ማግኘት አትች ማለኝ። ሀያትን አገናኘኝ አልኩት እያልኩሽ ነው ይሄ ቁጥሯ ማለት ነው፣ የዋሳቧ የተጣጣፉትም፣ የዋሳቧም ቁጥር ዳቱው። አንዴ አዳምጠኝ፣ አረምላችሁ እንዴ። ሰውየው ነው ስልኩን የሚያነሳው፣ እሷ ካላነሳችሁ ሰውየውን ማዋራት አልችልም። እኔ የምናደርገው እኮ እንዴ። ሀያት፣ እሱን አሁን ለምሳሌ፣ እኔ ስልክ ላይ ደውለሽ ሌላ ሰው ባሌ ካነሳ ባሌ ጋር ነው ስልኩ ማለት ነው። ስለዚህ ሰውየው እሷን ማግኘት ፈልጋል። እሷ ጎረቤት ከሆናችሁ ሂጂና ስልኳን እንኪ በያት። እኔ ጋ መምጣቱ ምን ያደርግልሻል? መጥቼ ቆየሁ ግን፣ አንቺ ወይስ ለእሷ ነው? ኦኬ፣ ሀያት፣ አሁን ከኔ ምንድን ነው የምትፈልጊው? የሰሚራን ከሀያ ቀን በኋላ ብርሽን ትመልሳለች። አንደኛ፣ ሁለተኛ ደግሞ ችልጅ ቁጥሯን ባሏን የሚያነሳው ምን ማድረግ አለብኝ? ይሄንም በይኝ። ሰው ሲተባበራችሁ መወቁ ይሳቅ እሱ ሪከርዶች ምን አልሽኝ? እሱን ታዩ። ይሄ ማስፈራ ማስፈራ ማስፈራራቱን ታዩ። እሱን ህግ ለማን እንደሚፈርድ በቅርቡ ታሳያለች። ኢየሱ ቁጥሯን እልክልሃለሁ። እሺ ይሳክ ኦኬ፣ ጠይባ ብዬ እንትን ብዬ ያንችን ቁጥር ደግሞ ስጭኝ?